ሐረግ ድራማ በክፍል ዘጠና አምስት ኤፍራታ እንግዲህ እርጉዝ መሆኗን ለማረጋገጥ ወደ ሆስፒታል ሄዳ ነበር። እንግዲህ ኤፍራታ እርግዝናው ከተፈጠረ እሷ እስካሁን ባትጠረጠረም አሁን ላይ ግን እርጉዝ እንደሆነች የሚያሳዩ ብዙ ምልክቶች እየታዩባቸው ነው። እሷ ይሄን ነገር ለናታን ተነግረዋለች ወይስ ለያፌት ልጁ ያንተ ነው ብላ ከያፌት ጋር ስራዋን ትቀጥላለች። ምናልባት አልባት ከያፌት ጋር ግን ምንም አይነት ግንኙነት ካላደረጉ አብረው እያደሩ ካልሆነ እስካሁን ድረስ ጠብቀኝ እያለችው ነበረ ሶ እንደዛ ከሆነ ግን እርጉዝ እንደሆነች ሆዷ እየገፋ ሲመጣ ያፌት ሁሉም ነገር ይቀያየርባታል ብዬ ነው ማስበው። ወይ ከቤት ያስወጣታል ወይም ደግሞ ከስራው ያስወጣታል ብዬ ነው ማስበው። ከዛ ውጭ ግን ኤፍራታ ልጁን ያረገዘችው ከናታን ነው። ናታንስ አምኖ ይቀበላል ወይስ አይቀበልም? እንግዲህ ከዚህ ኦንጋ ነው ለምርመራ የሄዱት ማለት ነው። ጽዮን ሁሉን ነገር ብታውቅም ናታን ግን ምንም ነገር የሚያውቀው ስላሌ የሚያውቀው ነገር ስለሌለ ኤፍራታ ሁሉንም ነገር ደብቃ በራሳቸው መንገድ ማስተካከል እየፈለጉት ስለሆነ ጽዮንና ኤፍራታ ነገሮች ከዚህ በኋላ መንገድ እየሳቱ ነው። ምክንያቱም ናታን ከዲያራ ጋር የፍቅር ግንኙነት ሊጀምር ነው፣ እየታየም ነው። አንዳንዴም ወክ እያደረገ መንገድ ላይ እንዲታይ እያደረገ ነው። አንዳንድ ሰዎችም እያዩት ነው። ሶ ይሄ ነገር ከባድ ነገር ነው የሚሆንባት ለኤፍራታ በተለይ ናታን ከሴት ጋር እየሄደ ካየችው ምን አይነት ስሜት ሊሰማት እንደሚችል መገመት አይከብዳችሁም። ምክንያቱም ጽዮን የሆነ ፍንጭ ሰምታለች። ናታን ሌላ ሴት ጋር ህይወት እንደጀመረ ቤዛ ነግራት ነበረ። እሱን ግን አላረጋገጠችም። እርግጠኛ ስላልሆነች ምንም ነገር ለኤፍራታ መናገር አልፈለገችም። እንደ በፊቱ እየቀጠሉ ይገኛሉ ማለት ነው። እንግዲህ ያፌት ቤት ሄዳ ነበረ ጽዮን። ያፌት እንግዲህ እህቱን ቤቱ ሲያገኛት ምን አይነት ስሜት ሊሰማው ይችላል? ደስ ይለዋል ብዬ ነው የማስበው። ደስ ላይለውም ይችላል ነገር፣ ደስ ማይለው ከናታን ጋር ታገናኛታለች የሚል ሀሳብ ስለሚኖረው ማለት ነው። ጽዮንን ከኤፍራታን ከናታን ጋር ታገናኛታለች፣ ነገር ታመላልሳለች የሚል ስጋት ስለሚኖረው ምናልባት ጽዮንን መምጣቷ ደስ ሊለውም ደስ ላይለውም ይችላል። ደስ የሚለው እህቱ ናት፣ ከኢፍራታ ጋር ስትሆን ደስ ሊለው ይችላል። ከዛ ውጭ ግን ከናታን ጋር ደግሞ የሆነ ቂም ስላላቸው ምናልባት ከሱ ጋር ድጋሚ ይሆናሉ የሚል ስጋት ስለሚኖረው ሊከፋውም ይችላል። ውጭ ላይ ሌላትም ይችላል። ጽዮን እዛ ቤት መሄዷ ሌላ መዘዝ ያመጣባታል ብዬ ነው የማስበው። ምክንያቱም አቤላ እዛቤት አለ። አቤላ ጽዮንን በጣም ነው የፈልጋት። ለእሷ ብሎ ነበር ቢኒያምን ሁሉ አግቶ እሷን እንዲጠላት። ቢኒያም ያደረገው እሷ ናት ያሳገተች በማለት ቢንያም አሁን ላይ ተቀይሮ ማንንም ማዳመጥ አይፈልግም። ጽዮንንም ናታንንም ሊያዳምጠው አልፈልግም ነበር እንዳያችሁት ሊያናግረው ቶ ነበረ እባክህ አናግረኝ ተረዳኝ እያለው ነበር። እሱ ግን ስማችሁን መስማት ማየትም አልፈልግም፣ ከአጠገቤ እራቁልኝ፣ ከህይወቴ ውጡልኝ እያላቸው ነበር። በእናንተ የተነሳ የሚያክል መከራና ስቃይ እንዲደርስብኝ አልፈልግም። እሷን ካልፈልገችኝ የራሷን ህይወት ትኖር፣ እኔም የራሴን ህይወት እኖራለሁ በማለት እንግዲህ ናታንን ቢኒያም ተቀይሮበታል። ናታን ደግሞ የቢኒያም መቀየር በጣም እያሳሰበው ነው። አንደኛ ጽዮን በጣም እንደምትወደውና እንደምታፈቅረው ያውቃል። ዳግምም እየነገረው ነበር ለቢኒ ጽዮን አንተ በጠፋ በሰፋ ሰዓት እና በታመምክ ሰዓት ታማ ነበረ ወድቃ ነበረ ራሷን ስታ ነበረ። በጣም ነው የምትወድ ካላንተ መኖር አትችልም እያሉት ነበረ። እሱ ግን ሊያምናቸው አልቻለም። ምክንያቱም አቤል እንደዚህ አሳግታ ይህ ሁሉ ነገር እንዲደርስበት ያደረገችው ጽዮን እንደሆነች ስለነገረው አሁን ላይ ለጽዮን ያለው አመለካከት እሱን እንደማትወደውና እንደማትፈልገው ነው ነገር ግን የስልኩት ክሬን እንኳን የጽዮን ነበር። እሱ በጣም ነው የሚወዳት የሚያፈቅራት። ስለዚህ እነዚህ ልጆች ሁሉንም ነገር እውነቱን ጽዮን ከተናገረች ቢንያም ወደ ድሮ ማንነቱ ይመለስና ከጽዮን ጋር ፍቅረኛ ሆነው ከናታን ጋር ሆኖ ደግሞ ችግሮቻቸውን ይፈታሉ ነው ብዬ ማስበው። ጽዮን ግን ነገሮችን ካልተናገረች አሁን የአቤላን ቤተሰብ ለማገት አስበዋል። ግን ምንም ያገቱትም የያዙትም ነገር የለም። በክፍል ዘጠና አምስት እሶ፣ ያንን መረጃ ካላስጠፋች ግልጽ ሲሆን ከቢኒያም ጋር መሆን አትችልም። ይህን መነገርም ሁሉን ነገርም በግልጽ ለመናገር ትንሽ ያሰጋታል፣ ምክንያቱም ነገሮችን ቢኒያም ሄዶ ላብለሻሽባት ስለሚችል። ሰላም፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራብ አድርጉ። ሐረግ ድራማ እንግዲህ ክፍል 96 ዛሬ ይለቀቃል። በክፍል 95 ያየናቸውና በክፍል ዘጠና ስድስት ላይ ሊፈጠሩ የሚችሉትን የምናየው ይሆናል። በክፍል ዘጠና ስድስት እንግዲህ ኤፍራታ እርጉዝ እንደሆነች ታውቃለች። ነገር ግን የልጁ አባት ማን ነው የሚለው ነገር ለጽዮን ጥያቄ ይሆናል። ሶ ኤፍራታ በቀጣይ ክፍል እንግዲህ ልጇ እርጉዝ እንደሆነች ተሰማለች ብዬ አስባለሁ። ከዛ በኋላ ደግሞ ምን አይነት ውሳኔ ተወስናለች? ለናታን ሄዳ ትነግረዋለች? ወይስ ደግሞ ዝም ብላ ከያፌት ጋር ልክ እንደሆኑ ሕይወቷን ትቀጥላለች? በሌላ በኩል ቢንያም እና ናታን ናቸው። ናታን እንግዲህ ሁሉን ነገር ለቢኒያም ሊነግረው አስቧል ማለት ነው። የሚሰራበትን ድርጅት ሁሉንም ነገር ይነግረዋል ወይስ አይነግረውም? በከፊልም ሊነግረው ይችላል። ሁሉንም ነገር ነግሮት ምናልባት አብሮ መስራትም ሊጀምሩ ይችላል ሉ ማለት ነው። ሌላ ስለ ናታን አዲስ መረጃ ለዲያራናት ተነግሯታል ማለት ነው። ናታን መጀመሪያ ሲመጣ ጥሩ ሰው ቢሆንም አሁን ላይ ግን ጸባዩ እየተቀየረ የት እንደሚወጣ የት እንደሚገባም አናቅም እያሏት ነበረ። የዲያራናት መስሪያ ቤት ውስጥ የሚሰሩ ሰዎች በደንብ አጣሩ፣ ምን እንደሚሰራ፣ ምን እንደሚያደርግ፣ ሲወጣ ሲገባ፣ በደንብ እንድታጣሩልኝ እፈልጋለሁ እያለች ትገኛለች። ናታን የእውነት ስራ ፈልጎ ነው ዲያራናት ቤት ውስጥ የገባው የእውነት ያፌትን ሊበቀለው ነው ወይ ደግሞ ያፊትንም የዲያራናትንም ሁለቱንም ወንጀለኞች አሳልፎ ሊሰጣቸው ነው ብዬ ነው የማስበው። እኔ በቀጣይ ክፍል ምክንያቱም አንድ ክፍል ላይ ሆኖ የተለያዩ መረጃዎች የተሰበሰቡበት ክላስ ሆኖ የሆነ ሰው መሀል ላይ ሆኖ ሁሉንም የሚያውቃቸው ምን ምን እንደሚሰሩ በግልጽ የሚያውቅ ሰው ተቀምጦ አይታቸዋል ማለት ነው ሁላቸውንም። እኔ ሲመስለኝ ግን ወደ መቀመቅ ናታን ሊያስወረውራቸው ነው። ምክንያቱም ሉሊት ምን እንደምትሰራ ታውቆባታል። እዛ ስዕል ላይ እንዳያችሁት ሁሉም ምን ምን አይነት ስራ እንደሚሰሩ በግልጽ ይታወቃል ማለት ነው። የዲያራ እናት እስከ ቤተሰቦቿ፣ ያፌት ና ሉሊት ሁሉም ምን እንደሚሰሩ በደንብ ታውቋል ማለት ነው። እነዚን ሴቶች እያገቱ የሚያሰቃዩቸው አደንዛዥ እጽ የሚያዘዋውሩት እነሱ እንደሆኑ ተደርሶባቸዋል ማለት ነው። ይሄን ነገር ሁሉ በግልጽ ያወቀው ማን ይመስላችኋል? ይህ ነገር ሊያውቅ የሚችለው ናታን ነው። ምክንያቱም ከዛ በፊት መጥቶ ሉሊት ላይ ማን ነው እንደዚህ የነቃቀለሽ ማን ነው እንደዚህ ያደረገሽ ንገርኝ እያለ እያፋጠጣት ነበር። የሆነ ነገር ባይሰማ ኖሮ እንደዚህ ያለ ናታን ሉሊትን አያፋጠጣትም ነበር ማለት ነው። ሉሊትም እንግዲህ ውሻ እንደነከሳት ነበር እየነገረችው ከያፌት አለቃ ጋር፣ ከያፌት ሰራተኞች ሰዎች ጋር ተገናኝታ ነበር ሉሊት ሰው ስለ ናታን መረጃ ስጭን እያሏት ነበር። እሷ ግን ምንም አይነት መረጃ እንዳላገኘች ና ወደፊትም ልታገኝ እንደማትችል እየነገረች ቻቸው ነበር። ነገር ግን የያፌት ሰዎች የነገሯትን ነገር ለማመን ትንሽ ይከብዷታል። ናታን የትልቅ ድርጅት ባለቤት ነው፣ ትልቅ ድርጅቶችን ይሰራል፣ ብዙ ነገር ደብቆናል፣ ከኋላ ሆኖ የያፌት የበላይ አለቃ ናታን ነው እያለ እንግዲህ እየነገራት ነበረ። ነገር ስሰማ ሉሪት ቢያስደነግጣትም፣ ተመለሳ እየተንሸዋፉቀች ሄዳለች። እንግዲህ ከናታን ጋር ለመግባባት መረጃ ለመውሰድ እንግዲህ ማውራት ትጀምራለች። ምናልባት ናታን ሌላ ሰው ሊሆንባት ይችላል፣ ሊቀየርባት ይችላል። ምክንያቱም የምትሰራውን ስራ በግልጽ ያወቀባት ይመስለኛል እንግዲህ ሁሉንም ጠራርጎ ወደ መቀመቅ ሊወረውራቸው ነው ብዬ ነው ማስበው ናታን ከኋላ ሆኖ ሁሉንም እንግዲህ ያፌትም የሚሰራው ስራ ተደርሶበታል ማለት ነው እንግዲህ ያፌት እንዴት ነው ከዚህ አይነት ነገር ሊያመልጥ የሚችለው ናታንስ እንዴት ነው ነገሮችን ማስተካከል የሚችለው እንግዲህ በቀጣይ ክፍል የምናየው ይሆናል ቢኒያም ና ጽዮን በእርግጠኝነት ናታን ሁሉንም ነገር ለቢኒያም ከነገረው በኋላ ታርቀው ወደ ድሮ ህይወታቸው ይመለሳሉ ብዬ ነው የማስበው ግን በቀጣይ ክፍል